ሰጣት ያው እርቅ ፈጥራችኋል። ለአንቺና ብርሽ ደስ ብሎኛል። ለዛ እንኳን ደስ አለሽ፣ እንኳን ደስ አላችሁ ለሁለታችሁ። አንድ ላይ አግኝቼ ለማለት አጋጣሚ ስላገኘ በጣም ደስተኛ ነኝ እና ያው ተታርቃችሁ፣ ለምን የሆነ የሽኝት ፕሮግራም ምናምን አላዘጋጃችሁም? ለምን አፈጣጠንሽው ለማለት ነው እና ዛሬ ማታ እንደሆነ ጉዞሽን ተነገረ። እሱ ነገር አላሰብኩትም፣ ግን ቀላል ነው ማዘጋጅ ይችላለሁ፣ በባሌን ሰዓት እስከሚሄድ ድረስ። እሺ በቃ አሁንም ያ ያለኝ ነገር ስለጨረስኩኝ ማዘጋጀት ይችላል። አነ የእውነት እኔ እግዚአብሔርን ግልጽ ያልሆነልኝ የእውነት ከልብሽ ነው ይቅርታ ያልሽው ይቅርታ ያደረግሽለት ይቅር የተባባላችሁት ማለት ነው ማለት እንደባኝ እንደማነሰልሽ ማለት ከልብሽ ቢሆን ኖሮ ከዚህ በፊት አንቲ ዲዲኩ። አሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ቤተሰብ አላችሁ? እኔ ያለው አልሀምድሊላሂ ጤና አፍያ፣ ሁሉ አማን፣ ሁሉ ሰላም። እንዴት ናችሁ? ሮመዳን እንዲሰዋችኋል። የሚዲያም ባጃጅ፣ የሚዲያም ቅመም፣ ውዶቼ ፍቅሮቼ፣ እንዴት ናችሁ? ሰላም ናችሁ? እኛ ያለን ሩርታ አብሩሽ፣ አይ በህዝቡ ነው፣ ፕራንክ የምታረቁት ህዝቡ ነው፣ በህዝቡ ነው የምትጫወቱ ለቢዩ ባላለ መብጣት እኔ ዲሮም ብያለሁ፣ አሁንም እላለው። እናንተ ከባድ ነው። እቺ ወላ እቺ ሩርታ የምትባለው በጣም ከባድ ሰው ናት። እውነት ህይወቷ በጥብጣ ሳይሆን እውነት ኑሮዋ በጥብጣ ሳይሆን ሰውን ተለያዩ፣ ተፋጩ በቃ ይሄ ሊል ነው ባላል ለመውጣት ያኔ ታዋቂ ለመሆን ታዋቂ ምናትም እድሜ ላብሩሽ ግን በቃ ተፋጣኒ ብያለሁ ታረቅን ብላ ትመጣለች እንዲያው ምን አለችኝ በሉኝ ብያለሁ መጀመሪያ አሁን ተጣላን እንደዚህ በጣም ያው ከሙስሊሙ ከማከሳቅ ከሳቀ ያን ልጃው ልብስ አንዴ በሙስሊሙ ብዙ ሆናለች እኔ አይቻለሁ መጀመሪያም ከእሱም ከሳቅሳ ትጨመር በፊት እቺ ልጅ አሽቃባጭ ናት እቺ ልጅ፣ ነብስ ወዲያጅ ናት። እንደ እንትና ማለት ነው፣ በቃ የሆነ የማሽቃበጥ እንትና አላት። ሰው መስላ እስስት ናት። ግን ለቢዩ ብላ ነው ባላል ለመውጣት ነው። እውነት ህይወት አፍርሳ ሳይሆን፣ እውነት ትዲራን በጥብጣ ሳይሆን፣ እውነት ታብርሽ ተጣልታ ሳይሆን፣ ለህዝቡን ያው ህዝቡ በነሱ የነሱን ቪዲዮ በመቼ መቼ ተለቋል ብሎ ስለሚጠብቅ ህዝቡ በህዝቡ ላይ ነው የሚጫወቱ። እኔ ትላንትና ብያለው፣ ዛሬ ምለዋለሁ። አሁን ትላንትና አባትዮ አውቆ ለማስመሰል ብዙ አወሩ። እሱም ያኔ እኔ አልጣመኝም። ያልጣመውን ሰው ብዙ አለምን ውሸት የሞላበት ህዝብ ነው፣ በኢትዮጵያ ህዝብ። ይህ በተለይ ሚዲያ ላይ የለመድ የትክታቅ ላይ ሚዲያ የለመድ ዩቱብ ጦርታ የሆነ ሰው የትክታቅ ጦርታ የሆነ ሰው በቃ በሰው ላብ የሚኖር ሰው በላባቸው ተጫጭሮ በላባቸው ተፈጫጭሮ ላባቸው ጠፍ አድርጎ ስለማያመጡት ዱንያውን ሁለታቸውም ህዝቡ ንግድ አረጉት፣ የጊዜ ኑሯቸው አረጉት። ማለት መልካም ነገር አያቀርቡለትም ለዚህ ህዝብ። በእነሱ ምንድነው የሚማረው? ብያለው ማንም አረዳኝም። ማንም ደግሞ እውነት ነው ያለኝም ሰው የለም። ኮመንትም አላገኘውም። ማለት ይሄ ህዝብ ይሄ ህዝብ ያነሳው ህዝብ ነው። ይሄ ህዝብ ባላል ያወጣው ህዝብ ነው። ይሄ ዛሬ አብሩሽ እና ሩርታም ቪዲዮ አልለቀቁም። ቪዲዮ ተዘጋጅቷል ቪዲዮ ሊለቀቅ ነው ብሎ የሚጠብቅ ህዝብ የሚዲያ ባጃጅነት፣ የሚዲያ ቅመምነት የራሷ ሰዓት ነው የሰውነት ኖርናት ምስኪን፣ አላህ ያይና አላህ ይሆናት። እግሯን እየቀጠነ ጉልበቷን እያመማት የታፋዋ ስር እየታመመ ያለ እንቅልፍ እያጣች እንቅልፍ እያንገድ ያገዲያት ጊዜዋ ሰዓቷን ለነሱን አስተዋጽ አድርጋ ምትኖር የሚዲያም ባጃጅ ናት። ለምን በቃ በእነዚህ ተመርዛለች፣ የሚዲያም ቅመም በነዚህ እኔ ግን ንቅርም አልፋቸው ቪዲዮቸውም አሁን አንዳንዴ የሆነ የሚያስጠላ ነገሮቹ ስለሚመጡ ነው እንጂ ድሮም አልወዳቸውም አሁንም አልወዳቸውም እነዚህ ሰዎች አሁንም አልወ እኔ አልወዳቸውምም አልጠላቸውም በቃ በሰው ሰውነታቸው ድሮም አከብራቸዋለሁ። ድሮም ድሮም ያኔ ሰው ናቸው። በሰው ሰውነታቸው አልጠላቸውም፣ አልጠላቸውም አልወዳቸውም ብያለሁ ከዚህ በፊት ቪዲዮ አያዙ አለች። እነዚህ ልጆች ለህዝቡ መልካም ነገር አያቀርቡም፣ ጥሩ ነገር አያቀርቡም፣ አሽቃባጭ ናቸው። ለትውልድ ሊወለድ ውልድ የተወለ አዲስ ሚያ በጀዋል በስልክ የሚያያቸው ትውልድ ወጣት ልጃገረዶች እነዚህ አይታ፣ በእነዚህ ልጆች ምን ትማራለች? እነዚህ ልጆች ምንድን ነው የሚያስተላልፉ? የራሳቸው ህይወት ጓዳ ጎድጓዳቸው ለመሙላት ነው ወይ ደግሞ ትምህርት ነው ወይ ደግሞ አስተማሪ ነው ወይ ደሞ የሚጠላ ነው። ወይ ደግሞ በቃ እኔ ብያለሁ። ይሄን ቃላቴ ድሮም አለ አሁንም አለ። ምንድን ነው የሚያቀርቡት? በእነዚህ ልጆች ምንድን ነው የሚማረው? እኔስ ተውም። በእነዚህ ልጆች ምንድን ነው ህዝቡ የሚማረው? የእነሱ ቪዲዮ በማሽከርከር የነሱ ቪዲዮ በማየት በስተቀር በነሱ ቪዲዮ ባላል ለማውጣት ህዝቡ ነው እንጂ የእነሱ ቪዲዮ ቆርጦ ሰርቶ አምጥቶ ታይሜት በመስራት ነው እንጂ በነዚህ ልጆች አስተማሪ የሆነ ነገር ምንድነው ያዘለ? የት አለ መልካም ነገር ያዘለ? የት አለ መልካም ነገር ደግሞ ያስተላለፉት? የት አለ እነዚህ ልጆች የራሳቸው ጓዳ፣ የራሳቸው ኑሮ ለራሳቸው ጓዳ ጎድጓዳቸው ለመሙላት ነው እንጂ ለህዝብ ለህዝብ ለህዝብ ለሰው ለሰው መልካም ነገር እንደማስተላልፉ ቢሮም ቢሮም ቢሮም ድሮም ተናግራለሁ። ስንት ነገር የሚያስተላልፉት ነገር አለ። ስንት ነገር ምስኪ ዛሬ ቢወጣ ቤቶ ዓለም ይረዳል። ስንት የተራበ ስንት የታመመ ስንት ቤተ ወደቀበት ስንት ታማሚ ሆኖ በአልጋ ላይ የሚያየው የሌለ ህዝብ ላይ አለ። እነዚህ ልጆች እንደነዛ ነዛ ነዛ ነዛ ምስኪ ምስኪ ለካ እሙክ በጓዳ ቪዲዮ በራሳቸው ዝም ብሎ የራሳቸው ጓዳ ጎድጓዳቸው ለማሙላት ስልክ ፊት ለፊታቸው ቢይዙት ምንም ጥቅም የለውም። የሚከተላቸው ሰዎች ቢጠላቸው በኮመንት ደግሞ ለእናንተ ለእናንተ መልካም እናንተ የምታቀርቡት ምንድን ነው? የእናንተ ጓዳ ጎድጓዳ ነው። ወይ ደግሞ የተቸገረ አውጥታችሁ ነው ምንድን ነው ቢላቸው? እነዚህ ልጆች ስንት ስንት የተቸገረ አለ ስንት በኢትዮጵያ ሕዝብ ስንት ስንት አለ ስንት አለ ሚያወጡት። እነዚህ ለብሶ ለባብሶ ጡንቻ እያሳየች ጡንታ በመሀል ላይ እያሳየች መነጽር ባዩ መጽሐፍ ላይ አድርጋ በሕዝቡ ላይ በመዲያም ባጃጅ ላይ ምስኪን ጥሩ የገዛ የገዛ ስልኳ የምታይበት ሰዓት የሌላት የነሱ ቪዲዮ ሲለቀቅ አይኗን ይከፈታል እንቅልፏም ይጠፋል። ምንድን ነው የምትማረው ከነዚህ ነገ ውሸት ሁሌ ውሸት እንዲያመጡ ሁሌ ሁሌ በውሸት እያለቀሱ እያዘኑ ሱብሓንላ ጀል ጀላሉ እስቲ እንስማቸው አንድ ላይ ከዚህ በኋላም ከዚህ በፊት እንደኖራችሁት ከዚህ በኋላም አንድ ላይ እንኖራለን ምናምን ብለሽ ለምን አላሰብሽም ማለት ጉዞሽ ልን ስለምሰርዝ ለምንድነው የምሰርዘው? እንደዚ አይነት ፍላጎት የለኝም። በመጀመሪያ ዳቸው ያ ሁሉንም ነገር እኮ ተናግሬ የጨረስኩኝ ይመስለኛል። ደጋግሜ መናገር አይጠበቅብኝም። እንደዚህ አይነት ፍላጎት የለኝም። አንዴ የወስኝ ያለው አንድ የወሰንኩትን ውሳኔ ደግሞ፣ እኔ ብዙ ጊዜ እስከምወስን ነው የምቸገረው። ከወሰንኩኝ በኋላ ነገሮችን ወደኋላ መጎተትን መመለስም አልፈልግም። ለዛ ነው ምንም ነገርኩት፣ ሰዓት ትሄዳለሁ። እሺ ለምን ነበር የጠራሽን ፍቅር በጥብቅ እንደምትፈልጊ ምናምን ምናምን የጠራሽኝ ያው እኔ መሄድ ስለሆነ እስቲ ለመጨረሻ ጊዜ ላገኝሽ ብዬ ነው የመጣሁት። ያው እርቅ ፈጥራቸዋል አንቺና ብርሽ ደስ ብሎኛል። ለዛ እንኳን ደስ አላችሁ ለሁለታችሁ። አንድ ላይ አግኝቼ ለማለት አጋጣሚ ስላገኘ በጣም ደስተኛ ነኝ። እና ያ ተታርቃችሁ ለምን የሆነ የሽኝት ፕሮግራም ምናምን አላዘጋጃችሁ? ለምን አፈጣጠንሽው ለማለት ነው እና ዛሬ ማታ እንደሆነ ጉዞሽን ተነገረ እሱ ነገር አላሰብኩትም፣ ግን ቀላል ነው። ማዘጋጅ እችላለሁ ባለኝ ሰዓት እስከሚሄድ ድረስ ምክንያቱም ያው ያለኝ ነገር ስለጨረስኩኝ ማዘጋጅ ትችላለ። የእውነት እኔ እግዚአብሔርን ግልጽ ያልሆነ የእውነት ከልብሽ ነው ይቅርታ ያልሽው ይቅርታ ያደረግሽልን ይቅር የተባባላችሁት ማለት ነው ማለት ገባኝ ለማለት ፈልገሹ ማለት ከልብሽ ቢሆን ኖሮ ከዚህ በፊት አንድ ላይ ከዚህ በኋላም ከዚህ በፊት እንደኖሯችሁት ከዚህ በኋላም አንድ ላይ እንኖራለን ምናምን ብለሽ ለምን አላሰብሽም? ማለት ጉዞ ስለመሰርዝ ለምን ነው ሰርዘው? እንደዚህ አይነት ፍላጎት የለኝም በመጀመሪያ ደረጃ። ያ ሁሉንም ነገር እኮ ተናግሬ ጨርስኩኝ ይመስለኛል። ደጋግሜ መናገር አይጠበቅብኝም። እንደዚህ አይነት ፍላጎት የለኝም። አንድ የወስኝ ያለው አንዴ የወሰንኩትን ውሳኔ ደግሞ እኔ ብዙ ጊዜ እስከመወስን ነው የምቸገረው። ከወሰንኩኝ በኋላ ነገሮችን ወደኋላ መጎተትን መመለስም አልፈልግም፣ ለዛ ነው